አሁን መርካቶ የሚባለው ቦታ ደርሻለሁ። ይህ ቦታ የገበያ ቦታ ነው፣ እናም ከአፍሪካ አንደኛ የገበያ ቦታ ነው። በጣም የሚገርም ቦታ እንደሆነ ይነገራል። አሁን ከየትኛው ክፍል እንደጀመርኩን እንጃ። እናም ደግሞ ዛሬ እሁድ ነው፣ ስለዚህም አብዛኞቹ ሱቆች ዝግ ናቸው። ምን አልከኝ? አልገባኝም እንዳልክ ያው እሁድ ስለሆነ ብዙ ሱቅ ዝግ ነው እና ትንሽ የመንገድ ላይ ነጋዴዎች ብቻ ነው ያሉት። ልክ እንደዚህ ጫማ የሚሸጥ አለ። እዚህ ጋር ደግሞ ገመዶች አሉ። እናም እዚህ አካባቢ የሚታየው እንዳለ የምንጣፍና ብርድ ልብስ መሸጫ ነው። ስለዚህ ወደዛ ስናልፍ ሌሎች ነገሮችን የምናገኝ ይመስለኛል። የታክሲ ሾፌሩ እዚህ ካደረሰኝ በኋላ በጣም መጠንቀቅ አለብህ ብሎ ነበር። አይ እኔ ቤት የለኝም፣ አመሰግናለሁ። ምንጣፍ እንድገዛን ይጠሩኝ፣ ግን እኔ ቤት የለኝም፣ የት አደርገዋለሁ? እናም በተጨማሪ የሆቴል ሰራተኞችም ልጆቹን እንድጠነቀቅ ነግረውኛል። ለዛም ነው ካሜራዬን በጣም አጥብቄ ያዝኩት እናም ደግሞ እጄ ላይ የነበሩ ጌጣጌጦችን ሁሉ አስቀምጬ ነው የመጣሁት ምክንያቱም በነጻነት መንቀሳቀስ እንድችል ትንሽ ብር ማውጣት አለብኝ ኤቲኤም ይሰራል ይሄ ማሽን አይሰራም። ጠባቂው ከዚህ በኩል እንዲሄድ ነግሮኛል። አንድ ኤቲኤም አግኝቼ ገንዘብ ማውጣት አለብኝ። በእርግጥ እዚህ ቦታ ላይ ገንዘብ ማውጣት የእብድ ስራ ነው ግን ያስፈልገኛል።

እናም የመቶ እና ሁለት መቶ ኖት አግኝተናል። በዋናው መንገድ ላይ ያለመሆኑ ጥሩ ነው። በቀላሉ ገንዘብ ማውጣት ችያለሁ። በእንደዚህ አይነት ጭንቅንቅ ውስጥ ድብድብ መኖሩ አይገርመኝም። ቀድሜ እንደነገርኳችሁ ዛሬ እሁድ ነው። አስቡት፣ በገበያ ቀናት ላይ እንዴት እንደሚጨናነቅ ቦታ። ሰላም፣ እንዴት ነህ? እሺ፣ አትፈልግም። ሰው ሁሉ መጀመሪያ ካሜራውን ሲያይ የሚለው ቲክቶክ ቲክቶክ ይመስለኛል። ቲክቶክ ኢትዮጵያ ውስጥ በጣም ትልቅ ነው፣ ምክንያቱም ማንም ዩቱብ ወይም ፌስቡክ አላለኝ። አሁን ገበያው ተበታትኗል። በዚህ በኩልም ይቀጥላል። በዚህም አለ እንዲሁም የመጣንበት መንገድ አለ እናም ይህኛው ማቅጣጫ ይቀጥላል። በዚህ በኩል ያለው አብዛኛው ጫማ፣ ልብስ እና የመሳሰሉት ናቸው። አዳዲስም ሊሆኑ ይችላሉ ወይም ሰከንድ ሃንድ እርግጠኛ አይደለሁም። ልጁ ጋር ደግሞ የጥርስ ብሩሽ አለ። እዚህ ጋር ደግሞ የትምህርት ቤት እቃዎች አሉ። አይ፣ አልፈልግም ለማየት ብቻ ነው። ይገርማል። በጣም ጭንቅንቅ ነው። ወዴት ነው የምትሄደው? ወደ ቀራኒዮ ጦራይሎች አካባቢ ነው። ታውቀዋለህ? ካሜራ ይዘህ ነው? እንዴትዎ? እሺ። እኔ ሙስሊም ነኝ እና የምበላው ነገር የለኝም። ትንሽ ብር ስጠኝ። አሀ፣ ሙስሊም ስለሆንክ ብር ልስጠህ ማለት ነው? አዎ። ጥሩን እመኝልሃለሁ። እዚህ ብዙ ሰው አለ። ለዛ ምንም ማድረግ አንችልም። አንድ ጥያቄ መለሰልኝ፣ ከዛ ብር ስጠኝ አለ። ግን ለአንድ ሰው ከሰጠው እንዴት አስቸጋሪ እንደሚሆን አስቡት። እዚህ ጋር ፖሊስ አለ፣ ነጋዴዎች ወደ አስፋልት እንዳይገቡ እየመለሰ ነው። እስኪ ትንሽ ወደ ውስጥ እንግባ። እስኪ እዚህ ውስጥ እንግባ። ምናልባትም ካገኘው ነጠላ ጫማ እገዛለሁ። እዚህ ጋር በጣም ብዙ ነገር ነው ያለው። እስካሁን ያየነው ምናልባትም የመርካቶን አንድ ፐርሰንት ነው። እዚህ ያሉት ሰዎች ካሜራ ይውደዱ አይውደዱ የማውቀው ነገር የለም። እዚህ አካባቢ ያሉት አብዛኞቹ ሰዎች ሙስሊሞች ይመስሉኛል።

ኦኬ ኦኬ፣ ኖ ካሜራ። ምን እየተፈጠረ እንደሆነ አልገባኝም። ምናልባትም ይህ ህገ ወጥ ገበያ ሳይሆን አይቀርም። ሁሉም ሰው ካሜራ አይቻልም እያለ ነው። መቅረጼን ቀጥላለሁ። መቀረጽ የሚፈልግ ካለ እቀርጻለሁ፣ የማይፈልገውን አልቀርጽም። በጣም ብዙ ልብስና ጫማዎች አሉ፣ ግን እስካሁን ነጠላ ጫማ ማግኘት አልቻልኩም።

ትኩስ የሆነ ሻይ አግኝቻለሁ በ አስር ብር ብቻ ነፃ ማለት ይቻላል። እስኪ እንሞክረው። ስኳር በጣም ስኳር በስቶበታል። ልክ እንደ የመንና ኢራቅ ሻይ በጣም ስኳር በስቶበታል።

አሁን አልቀርጸም ከዚህ ገበያ ልውጣና እንገናኝ። ይህ ቦታ በጣም አስገራሚ ነው። እዚህ ጋር ፍየሎች አሉ፣ በዛ በኩል አታክልት ይሸጣል፣ በዚህ በኩል ደግሞ ሰከንድ ሀንድ የሆኑ እቃዎች አሉ፣ ጫማ፣ ልብስ ምናምን። ከዛ ደግሞ እዚህ መሀል ላይ ሰዎች ተኝተዋል። በጣም የሚገርም ቦታ ነው። ይህ ሁሉ ሰው የሚታየው በእሁድ ነው። በሚቀጥሉት ቀናት ደግሞ እንዴት ሊሆን እንደሚችል አስቡት፣ ምክንያቱም ሁሉም ሰው ወደ ገበያ ይወጣል። የት ነው ነጠላ ጫማ ማገኘው? በዚህ በኩል አመሰግናለሁ። ሰው በጣም ጥሩ ነው፣ ነገር ግን ለኑሮ እየታገሉ እንደሆነ ማየት ይቻላል። ለዚህም ነው በማንኛውም አጋጣሚ ብር ለማግኘት የሚሞክሩት። ምንም ድምፅ ሳያሰማ ገጭቶኝ ነበር።

ሳምቡሳ ስንት ነው? ውስጡ ምንድን ነው? ስጋ ነው እንዴ? እሺ በቃ አመሰግናለሁ። ብዙ ሰው ካሜራው የሚወድ አይመስለኝም። እንዲሁም ደግሞ ትንሽ የቋንቋ እጥረት አለ እዚህ ጋር። አፕል፣ ሙዝ፣ ሀብሃብ ሁሉም ይሸጣል። እስኪ፣ የተቆረጠ የሚሸጥ ካለ ሀብሃብ እሞክራለሁ። በእርግጥ አንዴ ተቆርጦ የተቀመጠ ነገር መብላት አይመከርም። ፍሬሽ ነው አደል? ማታ ሽንት ቤት እንዳልመላለስ። መልሱን ያዘው። እሺ አንድ ለእሷ ስጣት።

ሞላ ሀ መለክ ያለህ? አዎ፣ ሁለት ኪሎ አናቱ ላይ ነው። እሺ ጥሩ። ስለዚህ በ50 ብር አንድ ኪሎ ሙዝ መግዛት ትችላላችሁ። ይህን ሁሉ ሙዝ አልፈልግም፣ ለሆነ ሰው ሰጠዋለሁ። እዚህ ጋር ሸንኮራ ይታየኛል። ጁስ አለ። አይ ምንድን ነው የምናደርገው? እንዴት ነው የሚበላው? አሃ፣ እንደዚህ ነው። በጣም ጣፋጭ ነው። ልክ ስኳር እንደ መብላት ነው። ስንት ነው? በመቶ ብር ይህን ሁሉ ትገዛላችሁ። አሁን እያስተካከለው፣ መቶ ብር ነው የከፈልኩት። ይህ ማለት ሰማንያ ሳንቲም ነው በዶላር። አንጓውን ቆርጦ እያወጣው ነው። ምክንያቱም እሱ ውስጥ ምንም ስኳር የለም ማለት ነው። ይበቃል ይበቃል፣ አመሰግናለሁ። ይህ ደግሞ ለአንቺ። ስምህ ማን ነው? የእኔ ስም ዳውድ ነው። ጫው። እሺ፣ አሁን ሸንኮራ ይዣለሁ። ወደ ደቡብ ሻያ ሲሄድ ብዙ ቦታ ጁስን ጠጥቻለሁ፣ ነገር ግን እስካሁን እንደዚህ ሞክረው አላውቅም። ይሄ ሙዝና ሸንኮራ ነ። ሺ ውሰዱ ለነሱም ስጥቸው። አሁን ትንሽ ዘመናዊ ወደሆነው ገበያ እየገባ ነው። ይህ ደግሞ የባቡር መሄጃ ነው ከድልድዩ በላይ አሁን ጸጉሬን መቆረጥ ፈልጋለሁ። ስንት ነው? መቅረጽ ችግር የለውም አደል? እሺ። ይህን ንጹህ የሆነ ቦታ አግኝቻለሁ፣ ከታክሲ ተራው ፊት። እናም 400 ብር ብሎኛል። እናም አሪፍ ዋጋ ነው፣ ሶስት ዶላር ብቻ ማለት ነው። ደጋግሞን የጠየቀኝ ለማረጋገጥ፣ ምክንያቱም አንድ ከጀመረ አይመለስም። ሰውየው በመሀል በሩን ጨምሮታል፣ ከአራት መቶ ወደ አምስት መቶ ነገር ግን ችግር የለም እከፍለዋለሁ። አሁን አልቋል። ወደ አስር ደቂቃ ብቻ ነው የፈጀው። አብዱ አብዱ አብዱ ምን እንደሚያስቃቸው እኔ እንጃ፣ ግን የሆነ የውስጥ ንግግር ይመስላል።